በሰላሳ ዮሐንስ ወንጌላዊና ማርቆስ ወንጌላዊ በሰላሳ ቀን የእስክንድርያ ሊቀጳጳሳት አለቃ የሆነው የጌታችንን ወንጌል የጻፈው ሐዋርያና ሰማዕቱ ቅዱስ ማርቆስና ዮሐንስ ናቸው። እንዲሁ በዚህ ቀን በሰማዕትነት ያረፈበት ቀን ነው። የዚህም ቅዱስ የአባቱ ስም አርስጦቦሎስ የእናቱም ስም ማርያም ይባላሉ። እርሱም በሐዋርያት ሥራ እንደ ተጻፈ አስቀድሞ ስሙ ዮሐንስ ነው። ከዚህም በኋላ በአስተዋለ ጊዜ ብዙዎቹ ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደዚያ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄድን አለ። ግብረ ሐዋርያት ምዕራፍ 12 ከቁጥር 12። እርሷም ባለጸጋ ነበረችና የዮንያናውን፣ የሮማይስጥን፣ የዕብራይስጥን ቋንቋ ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄዶ በእርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባልተቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደ ተመለሱ እግዚአብሔር በእጁ ድንቅ ታምራት እንዳደረገ ተናገረ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ መለየቱ አዘነ፣ እንዲሁም ተጸጸተ። ከዚህም አብሮአቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለፈለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው አጎቱ ነውና። ቅዱስ ማርቆስ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆኖ በዚያም ቅዱስ ጴጥሮስ እየተረጎመለት ወንጌለ ማርቆስ እንጻፈ በሮማ ሀገርም አስተማረበት። ከዚህም በክብር ባልተቤት በጌታችን በኢየሱስ ክርስቶስ ትእዛዝና ባዋርያትም ትእዛዝ ወደ እስክንድሪያ ሀገር ሄደ። በውስጧም ወንጌልን ሰበከ። ዳግምም አፍሪቅያ በምትባል አገር ወደ እስክንድሪያ ከተማ በገባ ጊዜ ጫማው ተቆርጦ በከተማው አንያኖስ የሚባል ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ሰጠው። ሲሰፋውም ጣቱን ወክቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስቲያስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው ታውቀዋለህን አለው። እንጠራዋለን እንጂ አናውቀውም አለው። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙ እንደተላለፈ የጥፋት ውሃም እንደመጣ ነገረውና ከዚህም በኋላ ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው ወዲያውኑ ዳነ፣ በጌታችንም አመነ። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ብራቁን በጭቃ ለውሶ ዓይን የሌለውን ዓይን ሰርቶ እንዳበራለት በዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር ስድስት ያም ሰፊ አንያኖስ ቅዱስ ማርቆስን ወደ ቤቱ ወስዶ ልጆቹን፣ ዘመዶቹን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው በክርስቶስም አመኑ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹንም ቄሶች፣ ዲያቆኖች አድርጎ ወደ በርቃ ወደ አምስቱ አገሮች ወደዚያ ወጥቶ አስተማረ በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ አደረገው። በአገሮች ሁሉ ጎተቱትና በጎተቱትም ጊዜ ሥጋው ሁለት ዓመት ኖረ። ኤጲስቆጶስም ሾመላቸው። ከዚህ በኋላ ያዚያ አሥራ ሰባት ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው ነበሩ። ከአዲያንም ወደ ቤተ ክርስቲያን ገቡ። ገብተው በአንገቱ ውስጥ ገመዶችን አግብተው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ምኩት እንጎትተዋለን እያሉ ይጮኹ ነበር። በላሞችም መክበቢያና አገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ትተካከላለህ አለው። እርሱም በልቦናው ተጽሞ ደስ አለው። በማግስቱም ሁለተኛ ገዶችን በአንገቱ በድንጋዩ በእንጨቱ እየተቆረሰ ሲቀር አእዋፍ ይመገቡት ነበር። ግዳይ ውጊያ ወዳለበት አሞሮች ይሰበሰባሉ አላቸው። ጌታ አለ ሐዋርያት የሉቃስ ወንጌል ምዕራፍ 17 ከቁጥር 37። ከስቃዩም ብዛት የተነሳ ከቀኑ 12 ሰዓት ጌታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ሰጠውና ነብሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳት አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በጌታችንም ፈቃድም ንፅ ውስጣ ጨለማ ነፋስ መብረቅና ነጐድጓድ ሆነ፣ ፀሐይም ጨለማ ሆነች። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ እንደሆነችው ሆነች፣ ብርሃኗንም ማጠፋች። የማርቆስ ወንጌል ምዕራፍ አስራ አምስት ከቁጥር ሰላሳ ሶስት ካዲዎችም ሸሹ። ምዕመናንም መጥተው የሐዋርያው ቅዱስ ማርቆስን ሥጋ ወስደው ምንም ጥፋት ሳያገኘው ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። የሐዋርያው የቅዱስ ዮሐንስና የቅዱስ ማርቆስ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ሶምሶን መስፍንን ነው። ሶምሶን ማለት አዲሱ ለእግዚአብሔር ማለት ነው። ትውልዱ ከነገደ ዳን ነው። አባቱ ማኑሄ ይባላል። እናቱም እንትኩይ ይባላሉ። እንትኩይ እጹተ ማህጸን ሁና ስታዝን ትኖር ነበር። አንድ ቀን እንጨት ስትለቃቅን የታዘዘ መልአክ መጥቶ ደግ ልጅ ትወልጃለሽ፣ የወይን ጠጅ ከመጠጣት እርኩስም ነገር ከመብላት ተጠበቂ፣ ለባልሽም ንገሪው፣ ሕፃኑ ለእግዚአብሔር የተለየ ነውና በራሱ ላይ ምላጫ አያርፍበትም አላት። ለባሏም ነገረችው። ሁለተኛ ሲገለጥልሽ ንገሪኝ አላት። ሁለተኛም ተገልጾ ደግ ልጅ ተወልጃለሽ አላት። ቆየኝ ባሌን ልጥራው ብላ ጠርታ አመጣችው። ለእርሷ የነገራትን ሁሉ ለእርሱም ነገረው። የፍየል ጠቦት አርዶ ስጋውን አወራርዶ መስዋዕትን አቀረበ። መልአኩ በዘንጉ ያንን ቢነካው ተቃጥሎለታል። እርሱም በጢሱ አድርጓል። መልአክ አይተው አያውቁም ነበር እና እዮልን እንሞታለን፣ አላት። እኛ ከሞትንማ ልጁን ማን ይወልደዋል? አለች። አንሞት አለችው። ወዲያውም ሶምሶን ተጸነሰ። ተወልዶ ባደገ ጊዜ አያል ሰው ሆነ። በአስራ አምስት አመቱ ከአባቱ ጋር ወደ ኢሎፍሊ ሄደ። በመንገድ ተለይቶ ዱር ቢገባ ግሩም አንበሳ አገኘው። በጡጫ መትቶ ገሎታል። ሲመለስም አስታውሶ ቢያየው ንቦች በአፉ ውስጥ ማር ሰርተው አገኘ። ማሩን ቆርጦ ከአባት ከእናቱ ጋር ተመግቦታል። በኢሎፍሊ ያያት ቆንጆ ነበረችና አባቱን አጋባኝ አለው። ተስፋ ከተነገራላቸው ከእስራኤል ሴቶች እንጂ ከአሕዛብ ሴቶች አታገባም ብሎ ከለከለው። እርሱ ግን ወድጃት አለሁና አጋባኝ ብሎ ግድ አለ። አጭቶም አጋባው። ሰላሳ ያህል ሚዜዎች ተጠርተው ሲያጨዋውቱት ካገኛችሁት ሰላሳ መጎናጸፊያ ሰላሳ ቀሚስ እሰጣችኋለሁ፣ ካላገኛችሁት ግን እናንተ ትሰጡኛላችሁ ብሎ ከበላተኛ አፍ መብል ከክፉ አፍ ጣፋጭ ተገኘ የሚል ምሳሌን ነገራቸው። ሦስት ቀን ሲያስቡም ቆይተው የማይሆንላቸው ቢሆን ሚስቱን ጠይቀሽ ንገሪን ብለው አስጨነቋት። ጠይቃም ነገረቻቸው። በቀጠሮም ቀርበው ምሳሌህን እንንገርህ፣ አሉት። እርሱም ይሻለ ካንበሳ የተፈራ ከማር የጣፈጠ ምን አለ? ካንበሳ አፍ ማር አግኝተ በልታል አሉት። ሚስቴን ባታስጨንቋት ኖሮ ምሳሌህን ባላገኛችሁት ነበር ብሎ ተናዶ ወደ ሜዳ ወጣ። ሰላሳ ያህል ነጋድያን ሲያልፉ አግኝቶ እንጭናቸውን ሰብሮ መጎናጸፊያና ቀሚሳቸውን ገፎ አምጥቶ ሰጣቸው። በዚህም አዝኖ ወደ አገሩ ተመለሰ። ከሶስት ወር በኋላ የበግ ምኩት ይዞ ቢመጣ አማቱ ሚስትህንማ ቀረህ ብለን ለምጄ ዳርናት፣ ተወደድክ ታናሿን አግባ አለው። ወደ ኋላ ተመልሶ ሶስት መቶ ቀበሮ ያዘ። መቶ አምሳም ጭፍራ አዘጋጅቶ አንዱን በሁለት ቀበሮች ጅራት እያሰረ በእሳት እያቀጣጠለ ለቀቃቸው። ቀበሮቹም ደንግጠው ሜዳ ለሜዳ ሲሮጡ የኢሎፍላውያንና አዝመራ አቃጥለውተዋሉ። የሀገሩ ሰው ስምሶን ያደረገው መሆኑን ሲያውቁ በአማቱ ፈርደው አማቱን ከሀብት ንብረቱ ጋር ቤት ዘግተው አቃጥለውታል። ሶምሶንን ይህን ባታደርጉ ኖሮ ጠቤ ከእናንተ ጋር ነበር አላቸው። አርባ ሆነውም ገጠሙት። ጭንጭናቸውን ሰብሮ ባተ ኤጣም ገብቷል። ሄደው እስራኤልን ሶምሶንን ይዛችሁ ስጡና አሏቸው። ነገሩትም እጅግሬን አስራችሁ ከሜዳ ጣሉኛ አላቸው። እነርሱም ጣሉት። ሊይዙትም ሲጠጉ የታሰረበትን በጣጥሶ ተነሳ። የአህያም መንጋጋ አግኝቶ ቢወረወር በአንድ ጊዜ አንድ ሺ ሰው ፈጅቷል። ወዲያውም ውሃ ጥም ተሰማው። ወደ ጌታም ቢያመለክት ከአህያው መንጋጋ አፍልቆ አጠጥቶታል። የቅዱስ ሶምሶን በረከቱና ረዴቱ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 ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምረቱን ለምኝልን ኃጢአታችንም ያሰሪልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።